ጉበታችን በስብ ሲሸፈን ምን ብለን እንጠራዋለን? ፋቲ ሊቨር ዲዚዝ ብለን እንጠራዋለን። ይሄ ችግር ያለባቸው ሰዎች ደግሞ ካልታከሙ ምን ሊከሰት ይችላል? ሊቨር ሴሮሲስ ሊከሰት ይችላል። ከዛ ማለፈስል ደግሞ ጉበታቸው ስራውን ሊያቆም ይችላል ማለት ነው። ፋቲ ሊቨር ዲዚዝ በሁለት ይከፈላል። አልኮሊክ ፋቲ ሊቨር ዲዚዝ እና ናን አልኮሊክ ፋቲ ሊቨር ዲዚዝ አልኮሊክ ፋቲ ሊቨር ዲዚዝ በአልኮል ምክንያት የሚመጣ ፋቲ ሊቨር ዲዚዝ ነው። ይህም ለረጅም ጊዜ አልኮል የሚጠቀሙ ሰዎች ለዚህ ችግር ተጋላጭ ይሆናሉ። ነን አልኮሊክ ፋቲ ሊቨር ዲዚዝ ደግሞ በተለያዩ ምክንያቶች ይመጣሉ። እነዚህ ምክንያቶች ምንድን ናቸው? ከልክ ያለፈ ውፍረት በሚኖርበት ሳ ላይ፣ ከቁጥጥር ውጭ የሆነ ግፊት በሚኖርበት ሳ ላይ፣ የኮሌስትሮል መጠን ከፍተኛ በሚሆንበት ሳ ላይ እና ከቁጥጥር ውጭ የሆነ ቁጥርለት ስኳር በሚኖርበት ሳ ላይ ይሄ ችግር ይከሰታል። እነዚህም ችግሮች ለመከላከል ምንድን ነው ማድረግ ያለብን? ነን አልኮሊክ ፋቲ ሊቨር ዲዚዝ ያለባቸው ሰዎች ክብደታቸው ከልክ በላይ የሆኑ ሰዎች ክብደታቸውን ማስተካከል፣ ከቁጥጥር ውጭ የሆነ ግፊት ያለባቸው ሰዎች ግፊታቸውን ማስተካከል፣ ከቁጥጥር ውጭ የሆነ ስኳር ያለባቸው ሰዎች ስኳራቸውን ማስተካከል፣ ኮሌስትሮል መጠናቸው ከፍተኛ የሆኑ ሰዎች ያንን የኮሌስትሮል መጠን ማስተካከል አስፈላጊ ነው። እነዚህንም ነገሮች ለማስተካከል ምን ማድረግ መቻል አለብን? አመጋገባችንን ማስተካከል በጣም አስፈላጊ ነገር ነው። ሌላኛው ኤክሰርሳይዝ ማድረግ አስፈላጊ ነው። በሳምንት 150 ደቂቃ አክል መስራት መቻል አለብን ማለት ነው። በአልኮል ምክንያት የሚመጣን ፋቲ ሊቨር ዲዚዝ ደግሞ ለመከላከል ምንድነው ማድረግ ያለባችሁ? አልኮልን ከነጭራሹ ማቆም አለባችሁ ማለት ነው። ይህንን በማድረግ ምን ማድረግ ትችላላችሁ? ፋቲ ሊቨር ዲዚዝን መከላከል ትችላላችሁ። ሌላ ደግሞ በቤታችሁ ውስጥ ማዘጋጀት የምችሉትን ውህድ ልጠቁማችሁ። እሱም የምን ውህድ ነው? የሎሚ የጅንጅበል እና የእርድ ውህድን በመጠቀም ፋቲ ሊቨር ዲዚዝን ወይም ጉበት በስብ መሸፈንን መከላከል ይቻላል። ይህን ውህድ ስንጠቀም የምናገኛቸውን ጥቅሞች እንመልከት። እንደምናውቀው እርድ በውስጡ አንቲ ኢንፍላማቶሪ ፕሮፐርቲ ያለው፣ አንቲኦክሲዳንት ፕሮፐርቲ ያለው፣ ይህም ለምን ይጠቅማል? ሊቨራችን ላይ ያሉትን ወይም ጉበታችን ላይ ያሉትን ምርዛማ ነገሮች ለማስወገድ ይጠቅማል። ጅንጅበል ለምን ይጠቅማል? ጉበታችን ላይ የተከማቹትን መርዛማ ነገሮች ለማስወገድ ይጠቅማል። ሎሚ እንደዛው የአንቲኦክሲዳንት ፕሮፐርቲ ስላለው ቫይታሚን ሲያለው እሱም ሊቨራችን ወይም ጉበታችን ዲቶክሲፋይ እንዲሆን ያደርጋል ማለት ነው። እነዚህ ውህዶች ለማዘጋጀት ስንፈልግ ምንድነው ማድረግ ያለብን? አንድ የሾርባ ማንኪያ እርድ ማድረግ፣ ከዛ ለብ ያለ ውሃ አንድ ብርጭቆ መጨመር፣ በደንብ ካዋህር ነው በኋላ የተፈጨ ጅንጅብል አንድ የሾርባ ማንኪያ መጠቀም፣ ከዛ ደግሞ ግማሽ ሎሚን በማድረግ በደንብ አዋህደን ይሄንን ጠዋት ጠዋት መጠቀም በባዶ ወዳችን በጣም አስፈላጊ ነገር ነው። ምን ለመከላከል ፋቲ ሊቨርዲዝን ወይም ጉበታችን በስብ መሸፈንን ለመከላከል ማለት ነው። ይሄን በማድረግ የጉበታችንን በስብ መሸፈን መከላከል እንችላለን። ጉበታችሁን በስብ የተሸፈነ ሰዎች ደግሞ እነዚህ ነገሮች በማድረግ መቀነስ ትችላላችሁ ማለት ነው።